በስመአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መዝሙረ ዳዊት ከመዝሙር 21 እስከ መዝሙር 30። መዝሙር 21። አምላኬ አምላኬ ለምን ተውከኝ? እኔን ከማዳንና ከጮኸቴ ቃል ሩቅ ነህ። አምላኬ በቀን ወዳንተ ጠራለሁ፣ አልመለስክልኝም። በሌሊትም እንኳ እረፍት የለኝም። በእስራኤል የተመሰገን ከአንተ ግን በቅድስና ትኖራለህ። አባቶቻችን አንተን ተማመኑ ተማመኑ አንተም አዳንካቸው። ወደ አንተ ጮኹ አመለጡም፣ አንተንም ተማመኑ አላፈሩም። እኔ ግን ትል ነኝ ሰውም አይደለሁም፣ የሰው ማላገጫ በሕዝብ ዘንድ የተናኩ ነኝ። የሚያዩኝ ሁሉ ይላገዱብኛል፣ ራሳቸውን እየነቀነቁ በከንፈሮቻቸው እንዲህ ይላሉ፣ በእግዚአብሔር ተማመነ፣ እርሱንም ያድነው ቢወደውስ ያድነው። አንተ ግን ከሆድ አውጥተኸኛልና በእናቴ ጡት ሳለሁም በአንተ ታመንኩ። ከማኅፀን ጀምሮ በአንተ ላይ ተጣልኩ፣ ከእናቴ ሆድ ጀምረህ አንተ አምላኬ ነህ። ጭንቀት ቀርባለችና የሚረዳኝም የለምና ከኔ አትራቅ። ብዙ በሬዎች ከበቡኝ የሰቡትን ፍሬዳዎች ያዙኝ። እንደ ነጣቂና እንደሚጮህ አንበሳ በላይ አፋቸውን ከፈቱ። እንደ ውሃ ፈሰስኩ፣ አጥንቶቼም ሁሉ ተለያዩ። ልቤ እንደ ሰም ሆነ፣ ባንጀቴ መካከል ቀለጠ። ኃይሌ እንደ ገል ደረቀ፣ በጉሮሬ ምላሴ ተጣጋ። ወደ ሞትም ማሸዋ ወረድከኝ። ብዙ ውሾች ከበውኛልና የክፋተኞቹም ጉባኤ ያዘኝ፣ እጆቼንና እግሮቼን ቸነከሩኝ። አጥንቶቼ ሁሉ ተቆጠሩ። እነርሱም አዩኝ ተመለከቱኝም። ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ። አንተ ግን አቤቱ ከእኔ አትራቅ፤ አንተ ጉልበቴ፣ እኔን ለመርዳት ፍጠን። ነፍሴን ከሰይፍ አድናት። ብቻነቴንም ከውሾች እጅ ከአንበሳ አፍ አድነኝ፣ ብቻነቴንም አንድ ቀንድ ካላቸው። ስምህን ለወንድሞቼ እነግራቸዋለሁ፣ በጉባኤም መካከል አመሰግንሃለሁ። እግዚአብሔርን የምትፈሩ አመስግኑት፣ የያዕቆብ ዘር ሁላችሁ አክብሩት፣ የእስራኤልም ዘር ሁላችሁ ፍሩት። የችግረኛን ችግር አልናቅምና ቸልም አላለምና ፊቱን ከኔ አልሰወረምና፣ ነገር ግን ወደ እርሱ በጮኸ ጊዜ ሰማኝ። በታላቅ ጉባኤ ምስጋናዬ ካንተ ዘንድ ነው። እርሱን በሚፈሩት ፊት ስእለቴን እሰጣለሁ። ችግረኞች ይበላሉ ይጠግቡማል። እግዚአብሔርንም የሚሹት ያመሰግኑታል፣ ልባቸውም ለዘላለም ሕያው ይሆናል። የምድር ዳርቻዎች ሁሉ ያስቡ፣ ወደ እግዚአብሔርም ይመለሱ፣ የአሕዛብ ነገዶች ሁሉ በፊቱ ይሰግዳሉ። መንግሥት ለእግዚአብሔር ነውና እርሱም አሕዛብን ይገዛል። የምድር ደንዳኖች ሁሉ ይበላሉ፣ ይሰግዳሉ፣ ወደ መሬት የሚወርዱት ሁሉ በፊቱ ይንበረከካሉ። ነፍሴን ስለ እርሱ በሕይወት ትኖራለች፣ ነፍሴም ስለ እርሱ በሕይወት ትኖራለች። ዘሬ ይገዛለታል። የምትመጣው ትውልድ ለእግዚአብሔር ትነግረዋለች። ጽድቁንም ለሚወስደው ሕዝብ እግዚአብሔር ያደረገውን ጽድቁን ይነግራሉ። መዝሙር 22 እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል። ነፍሴን መለሳት። ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትርና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጅህልኝ በጠላቶች የፊት ለፊት ራሴን በዘይት ቀባህ። ጽዋይም የተረፈ ነው። ቸርነትህና ምረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። መዝሙር 23 ምድርና ሞላዋ ለእግዚአብሔር ናት ዓለምም በእርሷም የሚኖሩ ሁሉ፣ እርሱ በባሕሮች መስርቷታልና በፈሳሾችም አጽንቷታልና። ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? እጆቹ የነጹ ልቡም ንጹሕ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራውን በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒቱ አምላክም ምሕረትን ይቀበላል። ይህች ትውልድ እርሱን የምትፈልግ ናት፣ የያዕቆብን አምላክ ፊት የምትፈልግ እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆችም ይከፈቱ፣ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው ብርቱና ኃያል እግዚአብሔር ነው በሰልፍ ኃያል። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆችም ይከፈቱ፣ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር እርሱ የክብር ንጉሥ ነው። መዝሙር 24 አቤቱ፣ ወደ አንተ ነፍሴን አነሳለሁ። አምላኬ አንተን ካመንኩ አልፈር። ጠላቶቼ በእኔ አይሳቁብኝ። አንተን ተስፋ የሚያደርጉ አያፍሩም። በከንቱ የሚገበዙ ያፍራሉ። አቤቱ መንገድህን አመልክተኝ ፍለጋህንም አስተምረኝ። አንተ የመድኃኒቴ አምላክ ነህና በእውነትህ ምራኝ አስተምረኝም፣ ቀኑን ሁሉ አንተን ተስፋ አድርጌያለው። አቤቱ ምረትህና ቸርነትህን አስብ፣ ከጥንት ጀምሮ ናቸውና፣ የልጅነቴን ኃጢአትና መተላለፍ አታስብብኝ። አቤቱ ስለ ቸርነት ብዛት እንደ ምረትህ አስበኝ። እግዚአብሔር ቸርቅንም ነው፣ ስለዚህ ኃጢአተኞችን በመንገድ ይመራቸዋል፣ ገሮችን በፍርድ ይመራል ለገሮችን መንገድን ያስተምራቸዋል። የእግዚአብሔር መንገድ ሁሉ ቸርነትና እውነት ነው ቃል ኪዳኑንና ምስክሩን ለሚጠብቁ። አቤቱ ኃጢአቴ እጅግ ነውና ስለ ስምህ ይቅር በለኝ። እግዚአብሔርን የሚፈራ ሰው ማን ነው? በሚመርጠው መንገድ ያስተምረዋል። ነፍሱ በመልካም ታድራለች፣ ዘሩም ምድርን ይወርሳል። እግዚአብሔር ለሚፈሩት ኃይላቸው ነው፣ ቃል ኪዳኑንም ያስታውቃቸዋል። እርሱ እግሮቼን ከወጥመድ ያወጣቸዋልና አይኖቼ ሁልጊዜ ወደ እግዚአብሔር ናቸው። እኔ ብቻዬንና ችግረኛ ነኝና ፊትህን ወደ እኔ አድርግ ማረኝም። የልቤ ችግር ብዙ ነው፣ ከጭንቀት ያውጣኝ። ድካሜና መከራዬን እይ፣ ኃጢአቴንም ሁሉ ይቅር በለኝ። ጠላቶቼ እንደ በዙ እይ፣ የግፍም ጥል ጠልተውኛል። ነፍሴን ጠብቅና አድነኝ፣ አንተን ታምኛለሁና አልፈር። አንተን ተስፋ አድርጌያለሁና የዋሃትና ቅንነት ይጠብቁኝ። አቤቱ እስራኤልን ከመከራው ሁሉ አድነው። መዝሙር ሃያ አምስት አቤቱ እኔ በይዋህቴ ሄጃለሁና ፍረድልኝ፣ በእግዚአብሔርም አምኛለሁና አልናወጥም። አቤቱ ፈትነኝ መርምረኝም ኩላሊቴንና ልቤን ፈትን። ምሕረትህ በዓይኔ ፊት ነውና፣ በእውነትህም ተመላለስኩ። በከንቱ ሸንጎ አልተቀመጥኩም፣ ከአመፀኞችም ጋር አልገባሁም። የክፉዎችን ማኅበር ጠላው፣ ከዝንጎችም ጋር አልቀመጥም። እጆቼን በንጽህና አጥባለሁ፣ አቤቱ መሠዊያህን ዞራለሁ። የምስጋናን ድምፅ እሰማ ዘንድ ተአምራትህንም ሁሉ እነግር ዘንድ፣ አቤቱ የቤትህን ስፍራ የክብርህን ማደሪያ ቦታ ወደድኩ። ከኃጢአተኞች ጋር ነፍሴን ከደም ሰዎች ጋርም ሕይወቴን አታጥፋ። በእጃቸው ተንኮል አለባቸው፣ ቀኛቸው መማለጃ ተሞልታለች። እኔ ግን በየዋህቴ ሄጃለሁ፣ አድነኝ ማረኝም፣ እግሮቼ በቅንነት ቆመዋልና፣ አቤቱ በማኅበር አመሰግንሃለሁ። መዝሙር 26 እግዚአብሔር ብርሃኔና መድኃኒቴ ነው፤ የሚያስፈራኝ ማን ነው? እግዚአብሔር የሕይወት የመታመኛዋ ነው፤ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ፣ ጠላቶቼ ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉ ተሰናከሉና ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፤ ሰልፍም ቢነሳብኝ በዚህ ተማመናለሁ። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፤ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ፣ መቅደሱንም እመለከት ዘንድ። በመከራዬ ቀን በድንኳኑ ሰውሮኛልና፣ በድንኳኑ መሸሸጊያ ሸሽጎኛልና፣ በአለት ላይ ከፍ ከፍ አድርጎኛልና እነሆ አሁን በዙሪያዬ ባሉ በጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑም የእልልታ መሥዋዕትን ሰዋሁ። ለእግዚአብሔር እቀኛለሁ፣ እዘምርለትም አለሁ። አቤቱ ወደ አንተ የጮኩትን ቃሌን ሰማኝ፣ ማረኝና አድምጠኝ። አንተ ፊቴን እሹ ባልክ ጊዜ አቤቱ ፊትህን እሻለሁ፣ ልቤ አንተን አለ። ፊትህን ከኔ አትሰውር፣ ተቈጥተህ ከባሪያ ፈቀቅ አትበል። ረዳቱ ነኝ አትጣለኝም፣ የመድኃኒቴም አምላክ ሆይ አትተወኝ። አባቴና እናቴ ትተውኛልና፣ እግዚአብሔር ግን ተቀበለኝ። አቤቱ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። የሐሰት ምስክሮችና አመፀኞች ተነስተውብኛልና፣ ለጠላቶቼ ፈቃድ አትስጠኝ። የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና፣ እግዚአብሔርን ተስፋ አድርግ። መዝሙር ሀያ ሰባት አቤቱ ወዳንተ ጠራለሁ። ዝም ብትለኝ ወደ ጉድጓድ እንደሚወርዱት እንዳልመስል አንተ አምላኬ ዝም አትበለኝ። ወደ መቅደስህ ማደሪያ እጄን ባነሳው ጊዜ ወደ አንተ የጮኩትን የልመናዬን ቃል ስማ። ከሃጣንና ከክፉ አድራጊዎች ጋር ነፍሴን አትውሰዳት። ክፋትም በልባቸው እያለ ከባልንጀራቸው ጋር ሰላም ከሚናገሩት ጋር አትጣለኝ። እንደ ሥራቸው እንዳካሄዳቸውም ክፋት ስጣቸው፣ እንደ እጃቸውም ሥራ ስጣቸው። ፍዳቸውን ወደ ራሳቸው መልስ። ወደ እግዚአብሔር ሥራ ወደ እጆቹም ውድድር አረጋ አላሰቡምና ያፈርሳቸዋል እንጂ አይሰራቸውም። የልመናዬን ቃል ሰምቶኛልና እግዚአብሔር ይመስገን። እግዚአብሔር ኃይሌና ጋሻዬ ነው፣ ልቤ በርሱ ታመነ፣ እኔም ተረዳው። ሥጋዬም ደስ ይለዋል፣ ፈቅጄም አመሰግነዋለሁ። እግዚአብሔር ለሕዝቡ ኃይላቸው ነው፣ ለቀባውም የመድኃኒቱ መታመኛ ነው። ሕዝብህን አድን፣ ርስትህንም ባርክ፣ ጠብቃቸው፣ ለዘላለሙም ከፍ ከፍ አድርጋቸው። መዝሙር 28 የአምላክ ልጆች ሆይ ለእግዚአብሔር አምጡ ክብርና ምስጋናን። ለእግዚአብሔር አምጡ የስሙን ክብር። ለእግዚአብሔር አምጡ በቅድስናው ስፍራ ለእግዚአብሔር ስገዱ። የእግዚአብሔር ድምፅ በውሆች ላይ የክብር አምላክ አንጎደጎደ፣ እግዚአብሔር በብዙ ውሆች ላይ። የእግዚአብሔር ድምፅ በኃይል ነው። የእግዚአብሔር ድምፅ በታላቅ ክብር ነው። የእግዚአብሔር ድምፅ ዝግባን ይሰብራል። እግዚአብሔር የሊባኖስን ዝግባ ይቀጠቅጣል። እንደ ጥጃ ሊባኖስን አንድ ቀንድ እንዳለው አውሬ ልጅ ሰርዮንን ያዘልላቸዋል። የእግዚአብሔር ድምፅ የእሳቱን ነበልባል ይቆርጣል። የእግዚአብሔር ድምፅ ምድረ በዳውን ያናውጣል። እግዚአብሔር የቃዴስን ምድረ በዳ ያናውጣል። የእግዚአብሔር ድምፅ ዋላዎችን ያጠነክራቸዋል፣ ጫካዎቹንም ይገልጣል። ሁሉም በመቅደሱ ምስጋና ይላል። እግዚአብሔር የጥፋት ውሃን ሰብስቧል። እግዚአብሔር ለዘላለም ንጉሥ ሆኖ ይቀመጣል። እግዚአብሔር ለሕዝቡ ኃይልን ይሰጣል። እግዚአብሔር ሕዝቡን በሰላም ይባርካል። መዝሙር 29 አቤቱ ተቀብልህኛልና ጠላቶቼንም ደስ አላሰኝህብኝምና ከፍ ከፍ አድርግሃለሁ። አቤቱ አምላኬ ወደ አንተ ጮኩ፣ ምረትም አደረክልኝ። አቤቱ ነፍሴን ከሲኦል አወጣሃት፣ ወደ ጉድጓድም እንዳልወርድ አዳንከኝ። ቅዱሳን ሆይ ለእግዚአብሔር ዘምሩ ለቅድስናው መታሰቢያ አመስግኑ። ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። እኔም በደስታዬ ለዘላለም አልታወክም አልኩ። አቤቱ በፈቃድህ ለሕይወቴ ኃይልን ሰጠሃት፣ ፊትህን መለስክ እኔም ደነገጥኩ። አቤቱ ወደ አንተ ጠራው፣ ወደ አምላኬም ለመንኩ። ወደ ጥፋት ቦርድ በደሜ ምን ጥቅም አለ? አፈር ያመሰግንሃልን እውነትህንም ይናገራልን እግዚአብሔር ሰማ ማረኝም። እግዚአብሔር ረዳቴ የሆነኝ። ክብሬ ትዘምርል ዘንድ ዝምም እንዳትል። ለቅሶዬን ለደስታ ለወጥክልኝ ማቄን ቀደድክ፣ ደስታንም አስታጠከኝ። አቤቱ አምላኬ ለዘላለም አመሰግንሃለሁ። መዝሙር ሰላሳ። አቤቱ አንተን ታመንኩ ለዘላለም አልፈር፣ በጽድቅህም አድነኝ። ጆሮህን ወደ እኔ አዘንብል፣ ፈጥነህም አድነኝ። ታድነኝ ዘንድ መታመኛ አምላክና የመጠጊያ ቤቱ ነኝ። አምባይና መጠጊያዬ አንተ ነህና ስለ ስምህ መንገዴን አቅና ምራኝም። አንተ መታመኛዬ ነህና ከደበቁብኝ ወጥመድ አውጣኝ። በእጅህ ነፍሴን እሰጣለሁ፣ የእውነት አምላክ አቤቱ ተቤዥተኸኛል። ከንቱ ምናምንቴነትን የጠበቁትን ጠላህ። እኔ ግን በእግዚአብሔር ታመንኩ። መከራዬን አይተሃልና ነፍሴንም ከጭንቀት አድንሃታልና በምረት ደስ ይለኛል ሐሴትም አደርጋለሁ። በጠላቴ እጅ አልዘጋኸኝም፣ በሰፊም ስፍራ እግሮቼን አቆምክ። ተቸግሬ ያለሁና አቤቱ ምራኝ። ዓይኔም ከሐዘን የተነሳ ተፈጀች፣ ነፍሴም ሆዴም። ሕይወቴ በሐዘን አልቃለችና ዓመታቴም በለቅሶ ጩኸት፣ ኃይሌ በችግር ደከመ፣ አጥንቶቼም ተነዋወጡ። በጠላቶቼ ዘንድ ተነወርኩ። ይልቁንም በጎረቤቶቼ ዘንድ ለሚያውቁኝም ፍርሃት ሆንኩ። በሜዳ ያዩኝም ከእኔ ሸሹ። እንደ ሞተ ሰው ከልብ ተረሳሁ፣ እንደ ተበላሸ ዕቃም ሆንኩ። የብዙ ሰዎችን ስድብ ሰምቻለሁና በዙሪያው ፍርሃት ነበረ። በላዬ በአንድነት በተሰበሰቡ ጊዜ ነፍሴን ለመንጠቅ ተማከሩ። አቤቱ እኔ ግን ባንተ ታመንኩ፣ አንተ አምላኬ ነህ አልኩ። ርስቴ በእጅህ ነው። ከጠላቶቼ እጅና ከሚያሳድዱኝ አድነኝ። ፊትህን በባሪያህ ላይ አብራ ስለ ምሕረትም አድነኝ አቤቱ፣ አንተን ጠርቻ ለሁና አልፈር። ክፎች ይፈሩ በሲኦልም ዝም ይበሉ። በድፍረትና በትዕቢት በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ። በአንተ ለሚያምኑ በሰው ልጆች ፊት ያዘጋጀሃት ለሚፈሩህም የሰወርካት ቸርነት ቸርነትህ እንደምንበዛች በፊትህ መጋረጃ፣ ከሰው ክርክር ትጋረዳቸዋለህ በድንኳንህም ከአንደበት ክርክር ትሸፍናቸዋለህ። በተከበበ ከተማ የሚያስደንቅ ምሕረቱን በእኔ የገለጠ እግዚአብሔር ይመስገን። እኔስ ከአይን ፊት ተጣልኩ። በድንጋጤ አልኩ። አንተ ግን ወደ አንተ በጮኩ ጊዜ የልመናዬን ቃል ሰማኸኝ። ሁላችሁ ቅዱሳኑ እግዚአብሔርን ውደዱት። እግዚአብሔር እውነተኞችን ይፈልጋል፣ ትቢተኞችንም ፈጽሞ ይበቀላቸዋል። በእግዚአብሔር የምታምኑ ሁላችሁ በርቱ፣ ልባችሁም ይጥና። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ።